አሁን ስንት አመቶት ነው? አሁን መቶ ሁለት ዓመቴ። ሚያዚያ መድኃኔዓለም አከበሩ 2017። አዎ 2017 ሚያዚያ፣ ሚያዚያ 27 ልክ 102 ዓመቴ ነው። መቶ ሁለት ልጅ እያሱን አይተዋቸዋል። አያቶቼ በብራና እየጻፉ ነው ያዘጋጁት ትውልዱን በሙሉ ሰባት ትውልድ እና አይረሳም፣ አይጠፋም። ቆይ እርሶ ልጅ እያሱን አይተዋቸዋል እንዴ? በአይኖት ልጅ እያሱን ልጅ እያሱን አላየኋቸውም። እርሶ ተወልደው እስር ቤት ነበሩ ሳቸው? አዎ፣ እንግዲህ ታስረው ወሬውን ሲወሩ አያቶቼ ሰማለሁ። ሳይሞቱ ያውቁ ነበረ። ወዴት ነበር የታሰሩት? የት ነበር የታሰሩት? እኔ የት እንደታሰሩ የታውቃለሁ። የአያቶችንም እናትና አባትም አላውቅም። በደንብ አያስረዱንም፣ ድሮ እና አሁን። ሰባት ትውልድ በሙሉ መጻፋቸውን ነው የምናቀው። እና ማን ቢወልድ ማ፣ ማን ቢወልድ ማ የሚባለውን አናውቅም አሁን አላስረዱንም። ሰባቱን እገሌ ገሌን ወለደ እገሌ ደግሞ ገሌን ወለደ እገሌና ገሌ ገሌን ወለዱ ብለው በደንብ ዘርዝረው አላስታወቁንም። እንግዲህ ያው አፄ ኃይለ ስላሴ እንኳን እሳቸው እንኳ ምን ይልቅ ታለፎ ወዲያ አፄ ኃይለ ስላሴ በንደራሴነት አስር አመት። ለኢትዮጵያ መንግሥት አገለገሉ። አርባ ዓመት በንጉስነት ተከብረው ኖሩ። ዓመት አርባ አራት ሞላ። በቃ በንጉስነት ይህን ያህል ሲገዙ፣ አስር ዓመት በእንደራሴነት ሲገዙ በቃ እንደ እግዚአብሔር የተከበሩ ንጉሥ። አንድ መንግስቱ ኃይለማርያም መጀመሪያ ክብር ዘበኛ። ቆይ ቆይ አባ ቆይ ከዛ በፊት እንደ ራሴ እያሉ ኃይለ ሥላሴ ያቃሉ። ልጅ ተፈሪ መኮንን እያሉ ተፈሪ መኮንን አያቶች ሲወሩ ሲናገሩ ነው የምሰማው። እርሶ ያኔ አዲስ አበባ አልነበሩም አይደል? አልነበርኩም። ባላገር ከአስራ ሶስት ዓመት ዕድሜ ሆኜ ጎንደር ለትምህርት ከተማሪዎች ጋር ጠፍተን የሄድን ከዛ ተባለ ሀገር ከዚያ ጎንደር ስንማር ትምህርቱን ሳልገፋ ዳዊት ደግሜ መጽሐፍ ቅዱስ በቃላቸዋን ብዉ ሲሉ በቃል ለመያዝ እየታገልን እያለ ቅኔ ሲቀኙ ሲነጋገሩ ሳይ አቋርጬ ትምህርቱን እቅኔ ቤት ገባሁ። እሺ ቅኔ ትንሽ እንደጀመርኩ ዛር የሚባል አጋንንት አሳብዶ ከትምህርት አስወጥቶ በረሃየትም የትም በረሃ አዎ፣ በዛ ነው ያቋረጡት። አዎ፣ በዚያ ተቋረጠ ትምህርቱ ሁሉ። ትንሽ የያዝኳትን እየቃልቻው ጋ መጽሐፍ ገላጭ ጋ ምን ጨሌጣይ ጋ ተጠርጣይ ጋ እያዞሩ እያዞሩ እያዞሩ ለማረጋገጥ ለወይም ለቆ እንዲሄድ እያሉ ዘመድ ሲያዞረኝ ሲያዞረኝ በኋላ መልቀቅ አልቻለም። ቄስ ጠፍቶ ነው እንዴ ይሄ እንደዚህ የሚደረገው? ቄስም በመስቀል ቢባል ቢባል ምንም አለቅም፣ በፍርድ አስቀምጠዋለሁ። እንደዚህ የሚባል ነገር አለ። እን እንዲጠነቁል እን በቤተሰብ ነበረ እንዴ? ማት አያቴ ወሎዬ ናቸው። በእውነት በእሳቸው ላይ እሳቸውን የኢትዮጵያ ጦር ወሎ ሄዶ ወቅቶ ጨርሶ ሲመለስ አያቴ ማርከው አምጥተው እስላሟን አራዳ ጊዮርጊስ ክርስትና አስነስተው አገቧቸው። ዘጠኝ ወለዱ። ግማሹ ዛር እንደኛው ሴትየዋ በቃ እያስጓራ ቁጭ አድርጎ ያስጠነኩላቸው እኔ ይሄን ዛሬ ነገሩኝ አሁን ዛር በዘር ይተላለፋል እንዴ አዎ እንዴት ዘር ላይ ታለ ከእናት ከአባት ከአያት ቅድሚያት ታለ መርጦ እሱ ለአንተ የፈለግከውን ዕቃ መርጠህ እንደምትገዛ መርጦ ይሰፍርበታል ከቤተሰብ አንዱ ላይ አዎ ምን ጥቅም አለው? ቆይ አሁን ይሄ ቆሻሻ የሆነ ምን አባቱ ጥቅም አለው? አጋንንት አጋንንት ዝም ብሎ ኃጢአት የሚያናግር ሀጢያት የሚያሰራ። እኔ ግን ቆይ አባሽኔ ሰባት ትውልድ ያቃሉ። አሁን ወደኋላ ሰባት ትውልድ አሁን መቁጠር አልችልም። እሺ ቤቱን አንድ አማቻችን ያጎት የሚስት ወዳጅ ይዞ እህትየዋን ትቶ ያጎቴ ሚስት አግብቶ ተግቢያችን ሄደ። አሁን የእኛ ወገን የታባቱ መግደል ነው ተብሎ እሱን ለመግደል እንትን ሲሉ አረ ሊገሉህ ነው ተጠንቀቅ፣ እንደዚህ ዶልተዋል ሲባል እሱ ሸንኮራ ሄዶ ሽፍታ በመቶ ብር ገዝቶ አምጥቶ ፎቁንም ሦስት አዳራሽ ቤት ግቢው በሙሉ እንዳለ በሳት እኛ ሌሊት በቃ ሲቃጠል ሲል ሲያፍነን ሙቀቱ ሲያፍነን፣ ስንነቃ ቤቱ ጥር ስም ስም እያለ እየነደደ ይወርዳል። ለነፍሳችን ብቻ ወጣን። ልብስንሽ፣ ገንዘብንሽ። እንደዚህ የሚያደርገው ለምንድን ነው? ለምንድን ነው እንደዚህ የሚያደርገው? እኛን ለመጉዳት ነው፣ ለመግደል ለምን ያሳድዱኛል ብሎ ያጎቴን ሚስት ወሰደ። ሊገልህ ነው፣ የሰው ሚስት እህትዮዋን ፈተህ ሚስቱን የወሰድከው ሊገልህ ነው ሲሉት፣ እሱ ሽፍታ ገዝቶ ቀድሞ ሊበቀል በመቶ ብር ገዝቶ ሊበቀል ማለት ነው። መበቀሉ ሳልቀደም ልቅደም ነው፣ ቀድሜ ልጨርሳቸው። ቆንጆ ነች ማለት ቆንጆ ነች ማለት ነው ያጎቶት ሚስት እንዳለ በቃ ነደደ። ጎተራ ብቻ ነው የተረፈው። ቤት በሙሉ እንዳለ ንብረት፣ ልብስ፣ ምን መጫኛ ስልቻው ወደ ሀያ ይሆናል፣ መጫኛና ስልቻ። አያቶቼ መልከኛው ተክሌ ይባላሉ። ተጉለት የጃንሆይ አጎታሞይ ልጆ ናቸው። መልከኛው ተክሌ በመንዛው በእውነት ተካልኝ አያቴ የእናቴ አባት ካፄ ካፄ ምኒልክ ያጎታሙ ልጆኝ ናቸው። ራስ መስፍን ደግሞ ራስ መስፍን ስለሺ መስፍን ስለሺ ለእኔ በአባቴ የወንድማማይ ልጆኝ ናቸው። ከአባቴ ጋር ከወላጅ አባቴ ወንድሞት ነው ማለት እኮ ነው። ራስ መስፍን አጎታችን ነው። ያኔ በጣሊያንም ከእሱ ጋር ነበርኩኝ። አዎ ቤተ መንግስትም ተመላልሰዋል። አ ቤተ መንግስትም አብረን አብረየር ጣሊያን አዲስ አበባ እያለ ግን አብረው ከጣሊያን ጋር ሰርተዋል አይደል? አዎ የት ነበር ይሰሩት? ጌዶ ነበር። ምን ይሰራሉ? አዎ ከእናት ጋር ጌዶ ነበሩ። ከናቴ ጋር ስደት ይዘውን ሄደው ተወንድሞቼ ጋር እዚያ ጌዶ ያለን ጣሊያን ዱቼ ዱቼ በሉ ኑ ተማሩ እያለ ዱቼ ዱቼ እየተባለ በከተማ ያዞሩናል። እንዴት ነበር የሚዘመረው መዝሙር? ዱቼ ዱቼ። በኋላ ውሃ አንጣሪ ማሽን አስተማሩኝና የሚጠጡትን ውሃ ማንጠር ሥራ እዚያ ጀመር። ማጥለል ማለት ነው፣ እያፈሉ ይጣለላል። በመዘውር ፈልቶ ፈልቶ ከፈትች ተረገው ወደ አንዱ ክፍል ይሄዳል። እዚያ ደግሞ ፈልቶ ፈልቶ ደግሞ አንዱን ስትከፍት ወደ አንዱ ክፍል ይሄዳል። ከተጣራ በኋላ በጠርሙስ በጠርሙስ በጠርሙስ በጠርሙስ እየተሞላ ይደረደራል። ጣሊያኖቹ ብድግ እያረጉ ለመጠጣቸው እየክፍላቸው ወታደሩም ምኑም እየክፍሉ እየወሰደ። ያኔ እዛ ጣሊያን ምን ይሰራል? እዛ ምን ይሰራል ጣሊያን? ያኔ መንገድ መንገድ በሙሉ ይሄ እስፋልት በሱዳን በኩል ሊወጣ ጣሊያን በሙሉ ወለጋም በሙሉ ገደሉን ሁሉ የናደ መንገድ የሰራ። ጎሮ ቅርብ ነው እንዴ ለወለጋ? ጎሮ ጎሮ ቅርብ ነው እንዴ? ሩቅ ነው፣ ሩቅ ነው። አቡነ ሚካኤል እዛ ነበሩ። እኔ አቡነ ሚካኤል የሚባሉ እ አቡነ ጴጥሮስ ፒያሳ ሲገደሉ ይሆናል ይኖራሉ። እኔ እንግዲህ ያኔ ልጅኖት ለነገሩ፣ እኔ ልጅነትም አለ ደሞ አላጤ ነውም እንጂ። ስንት ይከፍሎት ነበር ጣሊያን ያኔ? በስምንት ቀን ስምንት ብር፣ በቀን አንድ ብር ሂሳብ። የኢትዮጵያ ብር ነበራት እንዴ ያኔ? የኢትዮጵያ ባለ ንጉስ የንጉስ ምኒልክና የንግስት ዘውዲቱ? ፎቶግራፍ ያለበት ነበረ። ጠገራ ብር፣ ጠገራብር የሚባለው እሱ ነው። ጠገራ ድንጋይ ብር በቃ የድሮ ብር እሱ ነበር። እሱን ነው የሚከፍሉኝ። ከዛ ውሃ ማንጠር ስንት ወር ሰሩ? አሁን እዛ አንድ ዓመት ከሰባት ወር አካባቢ እንደሰራው ጣሊያን ወጣ። ጣሊያን ተሸነፈ። ወጥቶ ሄዴ፣ ብሩን ምን ያረጉበት ነበር አባሽን? ያኔ አሁን እናቴ ሆቴል ይነግዳሉ። በሬ ሰባት ብር ነው የሚገዛው። ደመወዜን ሲሰጡኝ ቅዳሜ ቅዳሜ፣ ወዲያው ገበያው እዚያው ቅርብ ነው። ሄድና አንድ ጉራጌ የሚያርዳለ የሚገፍ ብልት የሚያዋጣ ለእሱ ናምረጥ ልኝ ብዬ ሰንጋ ተመርጦ በሰባት ብር ተገዝቶ ወዲያው ይታረዳል። በቃ ከአንድ በሬ ስጋ ቅዳሜ እና እሑድ ምንም የለም። በቃ ሆቴል ሆቴል ነው። ለያቻ አማራ ቤት ነው። ምግብ ሌላ ጋር እንበላም እያለ ሌላ ጋር ኮንትራት የያዙትን ሁሉ እየለቀቁ እኔ እናት ጋር ለምንድን ነው አማራ የሚሏት? አማራ የሚሏት ለምንድን ነው? ስም ነው። ያኔ ክርስቲያን ሀገራችን አማራ ስም ክርስቲያን አማራ ነው የሚባለው። ክርስቲያን ንጹህ ክርስቲያን አማራ ነው ይባላል። ሀገሩ ግን ሙስሊም ነበረበት። እንዴዛ ሙስሊም ነበረበት እዛ። ያኔ እናቶት ሆቴል የከፈቱበት ሁለመናው የአማረ ገበሬው ዙሪያውን ከተማ ዙሪያ እህል ገበሬው ምርት ሌላ ነው። ሁለት ብር ነበር አንድ ኩንታል፣ አንድ ኩንታል ጤፍ፣ አንድ ኩንታል ጤፍ ሁለት ብር። ማኛው ማኛ መርጠህ ጥቁር ጤፍ ደግሞ በቃ ብር ከምሳ ሁለት ብር። ወይኔ ጉድ ያሳየናል እኮ ኧረ እኔ ብሎት ቆይ አባሽኔ፣ አሁን ስንት ልጅ አሉት? ስንት ልጅ አሉት? አሁን አስራ ሁለት አስራ አራት ነው እንጂ አስራ ሁለት አስራ አራት አስራ ሁለቱ የውጭ ናቸው ሁለት እና አይቆጠሩም። ታዲያ ባለቤቶት እኮ ይወዱታል። አንዱ ልጅ አስራ ዘጠኝ የልጅ ልጅ እሺ፣ ዘጠኝ የልጅ የልጅ ልጅ አሁን ያሉት በሰላም አንድ ልጅ ብቻ ጥይት ባርቆ ሞተ። በተቀረ በተቀረ እግዚአብሔር ይመስገን አስራ ሦስት ልጆች አሉ ማለት ነው። የለም አስራ ሁለት አራባሽ ነው ታሞ ሞተ። አንዱ ታሞ ሞተ። አሁን በቅርብ ጊዜ ነው የሞተው ያ የትግሬዋ ልጅ እኮ ግርም ይለኛል። የትግሬዋ ልጅ እናቶት በጣም ነው የሚወዱት። ባለቤቱ እናቴ ይወዱታል። ባለቤትም እንደው እንደ ልጇ ነበር። እንዲህ ብላ እኔንኝ ያሳሳትኩት አባሺን ይላሉ። ባለቤቱ እንዴት ነው የተሳሳቱት? የዛ ቀን ስድስት ወር ክፍለ ሀገር ቆዩ እዚያ ከረሜ ስመጣ ለምንቆዩ ለምን ቆዩ ስድስት ወር ክፍለ ሀገር ስራ ነዋ ማዘጋጃ ቤትና ትምህርት ቤት ነው የምንሰራው መሀንዲሶች ይዤ እቃ ለመጫን ብቻ በወር በሁለት ወር ጣውላ ምናምን ለመጫን ነው እንጂ የምመጣው እዚያው ጠቅላላ አይናፍቆትም ፍቆትም ባለቤት ታዲያ ያኔ ምን ብትናፍቀኝ እኔ አልቤርጎ አንድ ቀንተኝቼ ደም ላይ ተነክሬ ሁለተኛ አልቤርጎ አልተኛም ብዬ ሸራ ጥፍጥፍ እያረኩ መኪናዬ ውስጥ ወንበር ላይ ዘርግቼ በጣ ቆሻሻ አልቤርጎ አይተው ማለት ነው። ስምንት ወር ሙሉ መኪና ውስጥ ተኝቼ ነው የመጣሁት። ባለቤቱ ናፍቃወታለች? ያ አዎ፣ ፍላጎት አለ። ሲመጡ ታዲያ ባለቤቱ ምናሉ ታዲያ መጣው ራት በላን ምናልንና፣ ደህና በሰላም ስንነጋገር ቆይተን በቃ ልተኛ ደክሞኛል ላልኩና ወጥቼ ተኛው። ተመስገን ፈጣሪ። ጫማዎትን ግን አላወለቁም? ጫማዎትን ግን ሳያወልቁን የተኙት የዛገን በኋላማ? እሱን እሱማ ተጠጣላን ዲያ ነው እሺ አሁን እንዲህ ጋደም ብዬ ተመስገን አልጋ ላይ ዛሬ እንኳን ልተኘ ስል፣ ሸርሙጦች ምን ሆነው ነው አልጋ ዛሬ የናፈቀ ካሉ የናፈቀ ስትለኝ፣ ምን ነው ምን አባሽን መኪና ውስጥ ስምንት ወር ሙሉ መኪና ውስጥ ተኝቼ ስመጣ ስል፣ አዎ አላቀ መሰለ ምናምን ስትለኝ በቃ ተጣላን። ተናደው እኮ ነው ባለቤቶ። አይ እሳቸው እኮ ተናደው ነው ባለቤቶ። እኔም ተናደድኩና በቃ ጫፏ ላይ ተነጫመ እንዲህ አንጠልጥዬ በአልጋው እንጨት ላይ እግሬን ዘርግቼ አደርኩ። በማግስቱ ስራ ሲሄድ አልቻሉም፣ እንጂ እርሱ አልተረጋጉም እኮ አይደል በቃ ጭንቅላቴ ውስጥ እንደ መዶሻ ይቀጠቅጠኛል። ብስጭት አዲስ አበባን ዞሯት እኮ የዛ ቀን በኋላ። በቃ እንደዚህ ከሆነ በኋላ ወዳጆች አሉኝ መስሪያ ቤት። ነጋ ግን አይደል በቃ እንደዛው በጭንቀት ነጋ። እችን ልጅቷ አባቷ ሞቷ፣ አጎቷን ያሳደጋት ቆይ አይደለም። የዛ እለት ግን ከባለቤቱ ጋር ሌላ ነገር አልተነጋገራችሁ? በቃ አልተነጋገርንም። በቃ ምንም። የምርን ያኮረፉት ማለት ነው? ባለቤት እኔ ዝም ብዬ ነው ያኮረፉት። ከዛ እዛ መስሪያ ቤት ያቺ ልጅ ደግሞ የትግሬዋ አጎቷ ሊያሳድጋት አምጥቷታል፣ በኋላ ጠዋት ግን እንዴት ወጡ ከቤት የት ነሄዱት? መጀመሪያ ጠዋት ሲነጋ ጠዋት ሲነጋ ወደ የት ሄዱ? ወደ ስራ። እሺ። ዝም ብዬ ሄደው አሁን ማታ ስገባ እራት አልበላም ብዬ ዳቦ ምናምን ተክትፎ ጋራ ህንፃ ኮሌጅ ፊት ለፊት ወይዘሮ ማሚቴ የሚባሉ ባለጠጅ ነበሩ። እሺ። እሳቸው ቤት አንድ ዳቦ ይሰነጠቅና ክትፎ ሙሉውን አድርጎ ስሙኒ ነው። እዴ በኋላ ሁለት ጠጅ ጠጅ የሚጠጣ እኔ ብርዝ ነው የምጠጣው። ሁለት ብርዝ በስሙኒ ሁለት ነው፣ ሁለት ብርሌ፣ ሁለቷን ጠጥቼ በቃ ሳንዱቹንም ገመጡ። ወደ ሥራዬ። በኋላ ሹፌር ነበሩ። ያኔ ሹፌር ነበሩ፣ እንደ ያኔ። አዎ፣ ሾፌር። እሺ። በሾፌርነት እኮ ነው ሰዎቹን ይዤ ክፍለ ሀገር። መቼ ነው ግን ይሄ ይሄ የሆነው መቼ ነው? በንጉሱ ጊዜ ነው፣ በአፄ ኃይለ ሥላሴ። መፈንቅለ መንግስት በነግርማሜ ኋላ፣ መፈንቅለ መንግስት በፊት አራ ከዛ በፊት ነው እንዴ? የሆነው የልጁ የተወለደው? ታዲያስ ከዚያ በፊት ነው ስራ ገቡ። እሺ ከዛ ሰረብስማ ከዚያ ስራ ገብቼ ስራዬን እየሰራሁ ዝም ብዬ በቃ ተበሳጭቼ ተበሳጭቼ፣ ፍላጎት የሁሉ በቃ እንደው ቁርጥ አለ። በቃ ዝም ብዬ እያለሁ አሁን ልጅቷ ስዞር ስዞር ስዞር ከተማ ግቢ ገብርኤል ሄድኩኝ። ቅድስት ማርያም ሄድኩ። ስላሴ ሄድኩኝ። ከዛ ቀጨኔ መድሃኒያለም ሁሉንም ሰላም እያልኩ በፊት በር ወጥቼ ኪዳነ ምሕረትም ገብርኤልም፣ ስላሴ፣ መድሃኒያለም፣ ቅድስት ማርያም ተዚያው ቅድስት ማርያም ጸሎት አርጌ ደሞ ቤተ መንግስት ጃንሆይ ባለ ወልድ ቤተ ክርስቲያን እዚያ ጸሎት አርጌ ተዚያ ቀጨኔ መድሃን ያለም ተሻግሬ ውዳሴ ማርያም አድርሼ ለሱ ደሞ ተዚያ ተሻግሬ ጊዮርጊስ ተጊዮርጊስ ቀጥታ አማኑኤል እህል በረንዳ እዚያ ሄደው ተዚያ ስዞር ብዬ በቃ ቁጭ ብዬ። ይህ ሁሉ በንዴት ነው? አዎ፣ አልበረደሉት። በብስጭት አልበረደም። እሺ። በኋላ ስመጣ ወንድማ ሟቾች ቡና ቤት የሚባል አለ። ከህንፃ ኮሌጅ ተወዲያው። አዎ፣ ከጀርባ ኮካኮላ አካባቢ፣ ኮካኮላ ጎን። እሺ። አሁን በዚያ ስመጣ ከአማኑኤል ማለት ነው፣ ከአማኑኤል ስመጣ ውሃም ጠማኝ ራብም በቃ ታቅለበለበኝ። አሁን እነዚህ ሰው ጋ ልጆቹን እየገረዝኩላቸው ቤተሰብ ነኝ። ልጅቷም አባባ እያለችን ያደገችው ያጎቷን ልጆች እየታቀፈች እያሳዘሏት፣ አሁን አባባ ነው የምትለኝ። አይ እነሱ ጋር ልግባና እህልም ልብላ፣ ሻይም ምንም ጠጥቼ አረፍ ብዬ እሄዳለሁ ወደ ቤቴ ብዬ ስደርስ እሱ ሚስቱንና ልጆቹን በሙሉ ሰብስቡ ሄዷል። ጠዋት ነው የሄዱት አለች ስገባ